እኒህ መልከ መልካምና አይነግቡ ሰው ሌተናል ኮሎኔል ሪጃል ዑመር አባዲማ ይባላሉ። ጥንታዊ አርበኛ ናቸው። የአርበኝነት ታሪካቸውን መለስ ብለው ያስታውሳሉ። በዚህ ትውስታቸው ውስጥም ለሀገራቸው ያላቸው ፍቅር ወደር የለሽ መሆኑን ያነሳሉ። ሀገሬን ለመውደድ ስለ ሀገር ጉዳይ በምነሳበት ጊዜ አንጀቴ ነው የሚበላ። የሀገር ጉዳይ ማለት ለእኔ ትልቅ ነገር ነው። ቤቴ ንብረቴ፣ ያፍቴ ያፈራሁት እኔ ሀገሬን ህዝብ ነው ያፈራሁት። ሌላ ምንም አይነት ይሄ ነው ብዬ የምጠብቀው ነገር የለም፣ እና ለዚህ ሀገሬ መቶ ጊዜ ቢሞትላት ምንም አይመስልኝም። ኮሎኔል በጣሊያን ጦርነት ጊዜ ተሳትፈዋል የሚባል ነገር ይሰማል። ተሳትፋሉ። አብዛኛዎቻችን መሳሪያ የለም የሚያዝነው ነው መሳሪያ ጉራዴ ነው። ስናድር የሚባል መሳሪያ ነው። መትረየስ ተብሎ የሚጠራ ድግን መትረየስ ተብሎ ነው። በውሃ ነው የሚሰራ በመቶ ሰው ውስጥ እኮ አንድ መሳሪያ ነው ያለችው የምትኖረው፣ እና እጅግ በጣም ፍጹም ኋላ ቀር በሆነ መሳሪያ ነው የምንዋጋ። ከጣሊያን ከጠላት እንቅስቃሴ ጋር በምታመጣ ስታስተያይ ጭራሽ የማይገናኝ ነው። ባለባበስ ላይ ራሱ አብጀዲ እና መርዶፋ፣ ከአብጀዲ ውስጥ መርዶፋ የሚባል ነበር። በሜትር ተለክቶ ተለክቶ የሚሰጠው መልካም ነው። ኮሎኔል ያኔ በጣሊያን ጦርነት ጊዜ ሲሳተፉ እድሜዎት ምን ያክል ነበር? የሶስት ልጆች አባት ነኝ። በዛን ሰዓት የሶስት ልጆች አባት በዛን ሰዓት ደግሞ ጋብቻ በጣም ቆይቴ ነው ጠንክሬ ነው የምታገባ እንጂ እንዳሁኑ በሀያ አመት ጋብቻ አይደረግም። አንድ ክፉና ደጉ መለየት መቻል አለብ። ሁለተኛ ነገር ደግሞ ሰባት ብር ሊኖር ይገባል። ሰባት ብር ከሌለ ጋብቻ ማድረግ አትችልም። በጣሊያን ጦርነት ጊዜ ላይ የነበረውን ዓመተ ምሕረት ስናስታውስ ከአሁን ጋር ሲነጻጸር ትንሽ ረዘም ይላል እና እድሜት ምን ያክል ነው? አሁን እኔ የሚያስመዘግበው 114 ዓመት 1903 ተወልጃለሁ ብያለሁ ግን ነገር ግን 1903 በጣም ነው የሚያውቀው። ትልቅ ሰው ነኝ እኔ። እርሻ አርሳለው። በተለይ ከፍት በማለማመት ማለትም እርሻ ማጋራት እሱን ይጋራ ነበር። ወደ ጋብቻ ዓለም ላይ ሊገባ ነበርኩት። 1903 ወደ ማግባት ላይ ነበርኩ። ሰው ይሄ ጉድ ነው ብሎ ሲያስቸግረኝ በቅርብ ጊዜ ነው እኔ 1903 ነው ተወለድኩት ያልኩት፣ እንጂ እኔ ከሱ በፊት ነው የተወለድኩት። ምክንያቱም የልጅ እያሱ መሞት እንግዲህ ገባ እጄ ጨው ለመግዛት እጄ ነው መጥቼ ለእናቴ አይ ልጅ እያሱ ሞተዋል፣ ከአሁን በኋላ ኢትዮጵያ መንግስት ላትም ብዬ የተናገርኩት ይህ ዕድሜያቸውም በጥንታዊት የአርበኞች ማኅበር የታሪክ ሰነድ ላይም 114 መሆኑን በሚገልጽ መልኩ የሰፍ ጎረምሳ ይመስላሉ። ዕድሜያቸው ግን ሰነድ ላይ ስታዩ የአርበኞች ማኅበር ላይ 114 ዓመትን ያሳያል። ግን ጀርመን ሀገር በርሊን ላይ በተደረገው የዲኤንኤ ምርመራ ከጥርሳቸው፣ ከፀጉራቸው፣ ከቆዳቸው፣ ከድዳቸው ሁሉ ከጥርሳቸው ሙሉ ተወስዷል። የዛሬ አምስት ዓመት ማለት ነው። የዚህ ሰው ዕድሜ 138 ዓመት ነው የሚል ነው የመጣው። እንግዲህ የሳይንስ መረጃ ይህን ያሳያል። እሳቸውም እንግዲህ የሚያውቋቸውም ሽማግሌዎች ይሄ እኔ የኢትዮጵያ ሕዝብ አያምነኝም ብዬ ነው እያሉ ሁልጊዜ ይናገራሉ። ትክክል ነው። ሀያ ዓመት ዕድሜን ደግሞ ጫካ ውስጥ ራቁቴን የኖርኩበት ዘመነ ሳፍንት ጊዜ ስለነበረ ራቁቴን እንደ እድሜም አልቆጥረውም እና 114 ላይ አልደምረውም። የምናገረው ያኔ 114ቷን ብቻ ነው። ሀያ ሲደመር 134 ይመጣል። ስለዚህ ያችኛውን አራት ዓመትም እኔ ነኝ የተሳሳትኩት። ሳይንሱ ትክክል ነው። የዛሬ አምስት ዓመት ነው 138 ዓመታቸውን እንግዲህ በሳይንስ መረጃ ተብሎ ያቀረቡት መረጃዎችን ስናይ እናንተም ካያችኋቸው ያሳያል። ጣሊያን ጦርነት ጊዜ ሶስት ልጆች ነው ልጄ ነበር ብለውኛል። የልጆችን ጉዳይ ካነሳን አይቀር ምን ያክል ልጆች አሉት? ከአርባ በላይ ልጆች አሉኝ። በጣም ትልልቅ ሰዎች አሉኝ። የመንግስት ሰራተኞች አሉ። ጢፋብሬም አለኝ። ጢፋብሬ ማለት ምን ማለት ነው ታውቋለች? የማይሰራ ጢፋብሬም አለኝ ጨካኝም አለኝ። በጣም ደግና ሩሩ አለኝ። ህጻናትም የሁለት ዓመት ልጅ አለኝ። ሶስት ልጆች ሞቶብኛሉ። ትልልቆቹ የመጀመሪያዎቹ ከጣሊያን በፊት የተወለዱ ሞተዋሉ። ከጣሊያን በኋላ የተወለዱ ራሱ አንድ ሁለት ልጆች ሞተዋሉ። ምን ያክል የሀገር መሪዎች ጋር የመገናኘት እድል ገጥሞታል? እኔ ከሀገር መሪ ጋር ያልተገናኘ አንድ ሰው ብቻ ነው፣ እሱም ኃይለማርያም ደሳለኝ። በብዛት የተገናኛቸው ሶስት መሪዎች ናቸው። በጣም በሰፊ ኃይለ ስላሴ፣ መንግስቱ ኃይለ ማርያም ከድል በኋላ በጣም በሰፊ ነበረ የሚያቀው እሱም በታሪክ ከአባቱ ሰለቃዊ ኃይለ ማርያም ታድሴ ጋር ግንባር እንተዋወቃለን። ከዛ በኋላ አስመራም አንድ ላይ ነበር ዳግም ጥሪ በዛ እንቀርባለን። ለጎፎራ ብዬም በጣም እንቀርባቸዋለሁ። በተለይ የእድሜዎትን ጉዳይ ስናነሳው የአመጋገብ ሁኔታ ለእድሜ ወሳኝነት አለው ይላሉ የጤና ባለሙያዎች የአመጋገብ ሁኔ ይህን አመጋገብ ሁኔታ አሁን አሁን ከዚህ በላይ ቢቀመጥ ባይቀመጥ ምን ይሆናል ነው እ ፊት ፍጹም እድሜ ዘጠና አመት ስኪሞላ ስጋ አልበላም ስጋ የነካ ኮሪያ ውስጥ እያለን በችግር ምክንያት አምስት አመት ስጋ በልይቻለተኛያውቀ አለ ከዛ በተረፈ ወደ ኢትዮጵያ ወደ ሀገሬ ተመለስኩ በኋላ በቤቴ ውስጥ ይታረዳል። የታረደ ቀን ትንሽ ቀም ሲና ለልጆች ደስ እንድላቸው እንትን እላለሁ። እኔ ስጋ እሱ ማልበላ ምን አትክልትና የአትክልት ሾርባ ነው የምበላ። አሁን አሁን ግን መብላት ጀምሬያለሁ፣ ምክንያቱም እኔ እንደ ሰው ማርጀት አለብኝ በሚለው። መጠጥ ላይ እንዴት ነው? መጠጥ ድሮ ፍጹም አጠገቡ አልደርስም። አሁን አሁን ድራፍት በጣም የሚወረድ መጠጥ፣ እሱ ነው የሚጠጣ እንጂ ይሄ ኃይልና አልኮል ያላቸው ነገር አልቀምስም። መልካም እንደው በህይወት ዘመኑት ያዘኑበት የተከዘበት አጋጣሚ ያስታውሱኛል። አዎ ያዘንኩበት፣ አንደኛ አሰብ የኤርትራ አካል ነው ተብሎ ተቆርጦ ሲሰጥ ወዲያውኑ ነው ፀጉሬን ተላጭቼ ያለቀስኩት። በጣም ደግሞ የሰራው የቆጨኝ ነገር ምንድን ነው ኢትዮጵያዊ መስሎኝ በ1944 ዓ.ም ውጊያው ሊያበቃ አካባቢ ኮሪያ ውስጥ ሰውየው ጥቁር ነው እኔ አማሪ ሱ እንግዲህ ብዙዎቻችን አማርኛ የማይችሉ ሰዎች ናቸው። እኔ እንኳን ስለምጽፍ እንደምንም እናገራለሁ። ምን ሆነ ነው ብዬ ጠየቅኩት። ምን ሊመልስልኝ አልቻለ ያልኩልና 17 ኪሎ ሜትር በተሽካይ በተካሻ በጫንቃይ ተሸክሜ እስከ 17 ኪሎ ሜትር ነው ይርኩት በኋላ ሲያደርስ ኢትዮጵያዊ አይደለም ሰውዬ ጀማይካ ነው። ከአሜሪካ ነገር ተቀጥሮ የመጣ ነው።